በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር ሦስት። በዚህች ቀን ከቆሮንቶስ ሀገር ቅዱስ አባት ኪርያቆስ አረፈ። የዚህም አባት ወላጆቹ ሃይማኖታቸው የቀና የከበሩ ናቸው። የቤተ ክርስቲያንን ትምህርትና የቀናች ሃይማኖትን አስተማሩት። ከዚህም በኋላ የቆሮንቶስ ሀገር ኤጲስቆጶስ ወደሆነ ወደ አባ ጴጥሮስም አቀረቡት። እርሱም በላዩ ጸልዮ አናጎንስጢስነት ሾመው። ለአባ ጴጥሮስም የወንድሙ ልጅ ነው። ከዚህም በኋላ ዘወትር መጽሐፍትን የሚያነብ የቃላቸውንም ትርጓም የሚመረምር የቤተ ክርስቲያንንም ስርዓቷን እና ህጓን የሚያጸና ሆነ። በትምህርቱና በእውቀቱም ከብዙዎች ከፍ ከፍ አለ። ኤጲስቆጶስም መጽሐፍት ማንበብን እንዳያቋረጥ ያዘውም ነበር። እርሱም ለሕዝቡ በቤተ ክርስቲያን ውስጥ፣ ኤጲስቆጶስም በቤቱ ያነብለት ነበር። መጻሕፍትንም በሚያነብለት ጊዜ ኤጲስቆጶሱ በእርሱ ደስ ይለው ነበርና፣ ዕድሜውም አስራ ስምንት ዓመት በሆነ ጊዜ ሚስትን ያጩለት ዘንድ ወላጆቹ ጠየቁት። እሱ ግን ይህን አልወደደም። ግን ከገዳማት ወደ አንዱ ይሄድ ዘንድም እንዲያሰናብቱት ወላጆቹን ለመናቸው። ከዚያም በኋላ ዘውትሮ ወደ ገዳማት የሚሄድና ወደ ወላጆቹ የሚመለስ ሆነ። መመላለሱም ከበዛ ዘንድ የከበረች የምንኩስናን ልብስ ሊለብስ ወዶ ወደ ኢየሩሳሌም ሄደ። ከኢየሩሳሌም ኤጲስቆጶስ ከአባ ቄርሎስ ጋርም ተገናኝቶ ስለ ምንኩስና ሐሳቡን ሁሉ ነገረው። እርሱም በጎ ሥራን ወደሃል አለው። ታላቅ አባትም እንደሚሆንና በእርሱም የብዙዎች ነፍሳት ብሩሃን እንደሚሆኑ ትንቢት ተናገረለት። ከዚህም በኋላ የመነኮሳት አባት ወደሆነ በፍልስጤም ወደሚኖር ወደ ክቡር አባ ሮማኖስም ላከው። እርሱም በደስታ ተቀብሎ የምንኩስናን ልብስ አለበሰው። የምንኩስናንም ሥርዓት ያስተምረው ዘንድ የሰይጣንንም ተንኮል ያስረዳው ዘንድ በዚያው ገዳም ለሚኖር አንድ አረጋዊም ሰጠው። ከዚህም በኋላ በጾም በጸሎት በስግደት በመትጋት በታላቅ ድካም በቀንና በሌሊት በገርል ተጸምዶ በትዕግስት በትሕትና በቅንነት ኖረ። እግዚአብሔርም የመፈወስን ሀብት ሰጥቶት ወደ እርሱ የሚመጡትን በሽተኞች ሁሉ የሚፈውሳቸው ሆነ። የትሩፋቱና የቅድስናውም ዜና በሁሉ ቦታ ተሰማ። የኢየሩሳሌም አገር ኤጲስቆጶስ አባ ቄርሎስም የክብር ባለቤት የሆነ መንፈስ ቅዱስን ስላቃለለ መቅዶኒዎስ መቶ ሀምሳው ኤጲስቆጶስ አንድነት ወደሚሰበስቡበት ወደ ቁስጥንጥንያ በሚሄድበት ጊዜ ይህን አባት ኪራቆስን አባ ቄርሎስ ከእርሱ ጋር ወሰደው። በላያቸው ባደረ መንፈስ ቅዱስ ስምም ተከራክረው ከሃዲ መቅዶኒዎስን ረቶት ከምዕመናንም ለይተው አሳደዱት። ከዚህም በኋላ በመልካም ሽምግልና እግዚአብሔርን አገልግሎ በሰላም አረፈ። ከእረፍቱም በኋላ እግዚአብሔር ድንቆች የሆኑ ብዙ ተአምራትን ከስጋው ገለጠም። ከእርሳቸውም አንዱ ከኢየሩሳሌም ገዳማት በአንዱ ሥጋው ይኖራል። ካረፈበት ጊዜ ጀምሮ እስከ ዛሬ ስጋው አልተለወጠም። ወደ ኢየሩሳሌም የሚሄዱ ሁሉ ያዩታል። እነርሱም በቅርብ ጊዜ እንዳረፈ ያስባሉ። እርሱ ግን ያረፈው ለአኖሪዎስ እና ለአርቃዲዎስ አባታቸው በሆነ በታላቁ ንጉሥ ቴዎዶሲዎስ ዘመን ነው። ለእግዚአብሔር ምስጋና ይሁን እኛንም በዚህ የታሪክ ጸሎት ይማረን። በረከቱም በሀገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለም ዋድሮ ይኑር አሜን። ሰላም ዋመሀ ለኪርያቆስ ፌኑ ወታምሪሁ ዜኑ ዜኑ ለለይመፁ ህዝብ ይረአይዎ ውስተመካኑ ይትረከብ ከይኖ እንዘሳ ሞቱ ርህ ወጎንዶ ዘመኑ። በዚችም ቀን የመነኮስ መድኃኒነ እግዚእ መታሰቢያው ነው። በረከቱም በአገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለም አድሮ ይኑራሚ ሰላም ለርእስከ ዘተከለለ ቆባ አራክሌሉ ለክርስቶስ ወዲ በመስቀል ሶበተመራ መድኃኒነ እግዚእ አፎ አመስምከ ጸዋ ና ና ምስለ ሳሙኤል ና ምስለ ትግበር ሰላም ወስና። በዘችም ቀን አባ ትናቴዎስና እህቱ ይራ ያረፉ። እሊህንም ቅዱሳን ከሃዲ ንጉስ መክስሚያኖስ ጽኑ የሆነ ስቃይን አሰቃያቸው። በማሰቃየትም በደከመ ጊዜ ራቁታቸውን ከጉርጓድ ጨምራቸው በላያቸውም የጉርጓዱን አፍ ዘጋ። በውስጧም ነፍሳቸውን አሳለፉ። የሰማዕትነት አክሊልንም ተቀበሉ። በረከታቸውም በአገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለአትናቴዎስ ወለይራይ የታው ለገቢረ ጽቅ እንዘይሰናው በእንተ ክርስቶስ ውረ ከመደሞሙ ይካው ሶበላሌሆሙ አፈ ግብፅ አፀው ዘበ ውስቴታ ነፍሶም መጠው በዝህችም ቀን ለኢትዮጵያ ነገስታት ለዘርዓ ያዕቆብ ለበእደ ማርያም ለእስክንድር የሰራዊት አለቃ የሆነ ቅዱስ አምደ ሚካኤል አረፈ። የዚህም ቅዱስ የአባቱ ስም ገላውዲዎስ፣ የእናቱም ስም ኤልሳቤጥ ነው። እነርሱም በዚህ ዓለም ገንዘብ ይልቁንም በሃይማኖትና በበጎ ሥራ የበለጸጉ ናቸው። ይህንንም ቅዱስ በቅዱሳን አርባዕቱ እንስሳ በዓል ወለዱት። ስሙንም አምደ ሚካኤል ብለው ሰየሙት። ከተወለደም አንድ ዓመት ሲሆነው ከቅዱስ ሚካኤል ቤተ ክርስቲያን ከመንበሩ ከርሰ ሐመር ውስጥ ማንም ያየው ሳይኖር እየዳሃ ገብቶ ሦስት ቀን ሰነበተ። ወላጆቹም እርሱ እንደሞተ ተጠራጥረው እያለቀሱለት ኖሩ። ከዚህም በኋላ በሦስተኛው ቀን ቄሱ ሊያጥን ገባ። ዕጣንንም ሲፈልግ በከርሰ ሐመር ውስጥ ሕፃኑን በሕይወት አገኘው። በበታቹም ምንምን ጉድፈት አልነበረም። ቄሱም ለወላጆቹ ነገራቸው። እነርሱም እጅግ ደስ እያላቸው መጥተው ከዚያ ወሰዱት። ከዚያንም ጊዜ ጀምሮ በጥበብና በእውቀት አደገ። ነገስታት ገዢ እስካደረጉት ድረስም በቤት ውስጥ በሚሰራው ስራ ላይ ሁሉ አሰለጠኑት። እርሱም ለድሆች በፍርዱና በምጽዋቱ አባቶ ናቸው። በገንዘቡም አብያተ ክርስቲያናትን ሁሉ አደሰ። በዘመኑም ሰላም ሆነ። በጾሙና በጸሎቱም በምጽዋቱም በቅዱሳንም የጸሎት እርዳታ በወዲያም በወዲህም አገሮችን የሚያጠፉ ጠላቶችና አመፀኞች ሁሉ ጠፉ። ጠላቶቹም ሁሉ ለነገስታቱ ተገዙና ግብርን ገበሩ። የዚህም ቅዱስ አምደ ሚካኤል ልቡ በእግዚአብሔር ፍቅር የታሰረ ነው። በተጸለየበት ውሃ ሳይጠመቅና ሳይጠጣ አይመገብም ነበር። ገንዘቡንም ሁሉ በምጽዋት ጨረሰ። እግዚአብሔርም በጎ ስራውን ባየ ጊዜ እንዲፈተን ፈቀደለት። አመፀኞች ሰዎችም በእርሱ ላይ ተነሱ። እንዲገድለውም በንጉሥ ዘንድ በሐሰት ነገር ወነጀሉት። ንጉሡ ግን እጅግ ስለሚወደው ራራለት። በነገራቸውም በዘበዘቡት ጊዜ በዘበዘቡትና ባስጨነቁትም ጊዜ ከጭንቀት የተነሳ ወደ ሩቅ አገር አስሮ አጋዘው። የመላእክት አለቃ ቅዱስ ሚካኤልም የሚራዳ ሆነ ሰማያዊ ኅብስት የወይን ጽዋም እያመጣለት ይመግበዋል። ቅዱስ ቁርባንንም መቀበል በሚሻ ጊዜ የክብር ባለቤት የሆነ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ክቡር ደሙን፣ ቅዱስ ሥጋውን አምጥቶ ይመግበዋል። ከዚህም በኋላ እሊያ ነገረ ሰሪዎች ይገድሉ ዘንድ ንጉሥ እንዲፈቅድላቸው ተማከሩ። በፈቀደላቸውም ጊዜ ወደ ንጉሥ የፍርድ ሸንጎ አምጥተው ገደሉት። እዚያችም ሌሊት እግዚአብሔርን የሚፈራ አንድ መነኩሴ በድኑን ሊያይ ተነስቶ ሄደ። ሥጋውንም ሲያጥኑ ሦስት መላእክትን አገኛቸው። እርሱም እንዳልዋሸ በሕያው እግዚአብሔር ስም እየማለ ይህን ተናገረ። ዳግመኛም የብርሃን ፋና ከሰማይ ሲወርድለት ብዙ ቀን የተመለከቱም አሉ። ንጉሡም ይህን በሰማ ጊዜ አዘነ፣ ተጸጸተም። በጎ ሥራውንም ሁሉ አሰበ። እነዚያንም ማሰተኞች ረገማቸው። በሞትም ቀጣቸው። ቅዱሳም ደሚካኤልም በአባቶቹ መቃብር አክብረው እንዲቀብሩ ታዘዘ። እሱ ቅዱስ እንደሆነ በበጎ ስም አጠራርም እንዲጠሩት እንጂ ስሙን በክፉን እንዳይጠሩ አዋጅ አሳወጀ። መታሰቢያውንም አቆመለት። ልጆቹንም አከበራቸው። እጅግም ወደዳቸው። ከዚህም በኋላ ልብነ ድንግል በነገሰ ጊዜ ከእርሱ ጋር ያለውን የአባቱ የበደ ማርያምን ቃል ኪዳን ሰምቶ ከዚያ አፍልሰው ወደ አትሮን ሰማርያም እንዲወስዱትና በዚያ በነገስታት መቃብር እንዲቀብሩትም አዘዘ። ለእግዚአብሔር ምስጋና ይሁን እኛንም በዚህ በቅዱሳን ሁሉ ጸሎት ይማረን በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ህዳር አራት በዘች ቀን ከሮሚያ ሀገር ቅዱሳን አቢማኮስ እና አዛርያኖስ በሰማዕትነት አረፉ። በዚችም ቀን ያዕቆብና የሀገረ ፋርስ ኤጲስቆጶስ ዮሐንስ የአርመዝ ልጅ በሆነ በፋርስ ንጉሥ በሳቦር እጅ በሰማዕትነት አረፉ። በዚችም ቀን የደማስቆ ኤጲስቆጶስ ቅዱስ ቶማስ በግብፅና በሶሪያ እስላሞችን በነገሱ ጊዜ በሰማዕትነት አረፈ። በዚችም ቀን የታላቅ አባት የዘካርያስ መታሰቢያው ነው። ዳግመኛም የዚህን ዓለም ሥራ የተወና ለአባ ዮሐን ደቀ መዝሙር የሆነ የቅዱስ አባ አብዶ መታሰቢያው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷን በሀገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር። አሜን